ከወራት ሁሉ ተወዳጁ እንግዳ ለቀናት ቆይታ ሊያርፍ እኛ ዘንዳ ትርፈ ብዙ ነወሩ ከሥሩ ለተጎዳ ሀያም በርታ ለሚያጓጓምንዳ ነንና ሁላችንም የኃጢአት ባለዳ

ጩህ ጩህ ማለት። ሶስተኛ ከመጠን ያለፈ ድብርት በተለይ ጠዋት ላይ። አራተኛ ሚስት ባልን፣ ባል ሚስትን መጥላት፣ ሲገናኙ መጣላት፣ ሲለያዩ መነፋፈቅ። አምስተኛ የእንቅልፍ ማጣት፣ ለሊት ሰው ሲተኛ አለመተኛት፣ ቀን ላይ አጉል ሰዓት ተኝቶ መነሳት። ስድስተኛ ሽንት ቤት ብዙ ሰዓት መቀመጥ መራቅ ለመራቅ መሞከር። ስምንተኛ ስንፈተ ወሲብ። ዘጠነኛ የጨጓራ ህመም ምልክት፣ ሶስት ቀን ሰላም ከሆኑ በቀጣይ ቀን መታመም። አስረኛ ገንዘብ፣ ደሞዝ፣ ሀብት አለመበርከት፣ ብኩን መሆነ። አስራ አንደኛ ከሰው ጋር ለመግባባትና ሁሉም ሰው ስለኔ ነው የሚያወራው ብሎ ማሰብ። አስራ ሁለተኛ በነገራቶች ሰነፍ መሆኑ። ቀጥሎ ያሉት በተለየ ሁኔታ የሚቀመጡ ናቸው። አንደኛ የሰውነት አለመታዘዝ ወይም ፓራላይዝ። ሁለተኛ ትውከት በጣም የሚሸት ግቡዝ ነገር ማስታወክ። ሶስተኛ የወር አበባ ደም መብዛት የተራጅኖች ጥቃት ምልክቶቻቸው የሰውነት የሚያስጠላ ጠረን ለሰው ሳይሆን ለራስ መሽተት። ሁለተኛ ቶሎ ቶሎ መራብ ወይም አለመጥገብ። ሶስተኛ የልብ በፍጥነት መምታት ወይም በየ ሰዓቱ ልዩነት ልብ ፍጥነቱን ሲጨምር መስማት። አራተኛ የጥርስ መፋጨት በተኙበት ጥርስ በጣም መፋጨት። አምስተኛ ሌሊት ላይ የአፍንጫ መንሰር። ስድስተኛ የአውራ ጣት ህመም፣ ይህም ሌሊት ላይ ሲሆን ቀን ቀን ደግሞ የመገጣጠሚያዎች መታመም። ሰባተኛ ሰው ሁሉ ስለ ነው የሚያወራው ብሎ ማመን። ስምንተኛ የሚያስፈሩ ህልሞችን ማየት ያልኖሩበት ሲሕር ወይም ድግም ራስን መከላከል። ኢብኑ ልቀይም የተባሉት ትልቅ ዓሊም እንዲህ፣ ያውም የተለየና ብቸኛ ጠቃሚ ፈውስ። ለምን ብንል፣ ይህ አምላካዊ ፈውስ በርኩስና በዘቀጠ መናፍስቶች ላይ ጫና ማሳደር ይችላልና ነው። እነዚህን የዘቀጡና ርኩስ መናፍስት ጫናዎችን መከላከል የሚቻለው ተቃራኒያቸውና ተቃዋሚያቸው በሆነው ዚክር፣ ቁርአን አንቀጾችና በዱዓ ነው። ቀልብ በአላህ ስብሓንሁ ወተዓላ ዚክር፣ ዱዓ፣ ታዊዛት ወይም የመጠበቂያ አንቀጾችን የተሞላና በየቀኑ ከምላሱ እነዚህን ዚክሮች የማይለዩት ከሆነ ድግምትን የመከላከል ዋነኛ ምክንያቶችን አገኘ ማለት ነው። እንዲሁም ድግምት ላገኘው ሰው ትልቅና ዋነኛ ፈውስ ነው ይላሉ ደጋሚዎች። ድግምታቸው ጫና መፍጠር የሚችለው ዝንጉ፣ ደካማ በዘቀጠ ስሜት የተዘፈቀች ነፍስ፣ በዲኑ ደካማ በአላህ ላይ ያለው መመካትና በተውሒድ ደካማ በሆኑ ልቦችና ነፍሶች ላይ ብቻ ነው ይላሉ ታዋቂው የሙስሊም ሊቅ ኢብኑ ልቀይም። በአጠቃላይ ድግምት ጫና ሊያሳድር የሚችለው በዘነጋች በዘቀጠች ነፍስና በደካማ ልብ ላይ ብቻ ነው። ድግምት ደጋሚዎች እንደሚሉት ደግሞ ለድግምታችን መሳካት ዋነኛ ተባባሪያችን እራሱ የምንደግምበት ሰው ነው። የሰው ልቡ ባዶ፣ ተጠራጣሪ፣ የሚያምታታ ልቡ በብዙ ነገር የተንጠለጠለ ሆኖ ስናገኘው በልብ ውስጥ እንሰልጣለን ይላሉ ደጋሚዎቹ።